በአቶ ትዝታው ሳሙኤል ላይ ክስ መሰረተ። ግለሰቡ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ብፁዓን አባቶች፣ በየገዳማት ውስጥ የሚገኙ ገዳማውያን መነኮሳትንና አገልጋዮችን ግብረ ሰዶማያን ናቸው በማለት በራሱ ሚዲያ መሳደቡ የሚዘነጋ አይደለም። ብፁዕ ጠቅላይ ስራ አስኪያጅ አቡነ ሳሮስ በመንበረ ፓትርያርክ ጠቅላይ ቤተ ክህነት የተለያዩ ስራ ኃላፊዎችን መደቡ። አሁን ሁለቱንም በዝርዝር እናያቸዋለን። መረጃው ለሌሎችም እንዲደርስ ሰብስክራይብ ላይክና ሼር ያድርጉ። አሳብ አስተያየታችሁን ደግሞ ኮመንት ላይ ይጻፉልን። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መንበረ ፓትርያርክ ጠቅላይ ቤተ ክህነት ጽሕፈት ቤት የህግ አገልግሎት መምሪያ በአቶ ትዝታው ሳሙኤል ላይ ክስ መሰረተ። የቤተክርስቲያናችን ህግ አገልግሎት መምሪያ ለኢትዮጵያ ፌዴራል ፖሊስ ባቀረበው ክስ የወንጀል ምርመራ ተደርጎ የምርመራ መዝገቡ መብቱን ለሚፈቀድለት የአቃቢ ህግ ዘርፍ እንዲተላለፍ ጠይቋል። በወንጀል ተጠርጣሪ ተከሳሽ አቶ ትዝታው ሳሙኤል ተጠርጣሪ ወይም ተከሳሹ ነዋሪነቱን በውጭ ሀገር በማድረግ የቤተክርስቲያኒቱ የበላይ ውሳኔ ሰጪ አካልን ለማዋረድ ለመስደብና የምእመኑን ስሜት ለመንካት ብሎም በሀገሪቱ ውስጥ ሁከትና ብጥብጥ እንዲነሳ ማሰብ በተለያዩ የመረጃ ማሰራጫ መንገዶች እናም ከአምስት ሺህ በላይ ተከታዮች ባሉት የራሱ የዩቱብ ቻናል በመጠቀም ከፍተኛ ቅስቀሳ ሲያደርግ መቆየቱን ገልጿል።

በማያያዝም ግለሰቡ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ብፁዓን አባቶችን በየገዳማት ውስጥ የሚገኙ ገዳማውያን መነኮሳትንና አገልጋዮችን ግብረ ሰዶማያን ናቸው በማለት እንዲሁም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን የመተትና ጠንቋይ ቤት ናት በማለት ሲቀሰቅስ የቆየ መሆኑን የገለጸው መምሪያው ግለሰቡ በተጨማሪም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የምትገለገልባቸውን ሃይማኖታዊ የጸሎት የሚባሉት የታሪክ የገላትና ድርሳናት መጻሕፍትን ድውያን መጽሐፍት ናቸው፣ መጥፋት አለባቸው ማለቱን ገልጿል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በቅድስና የምታከብራቸውና የምትዘክራቸውን ቅዱሳን አባቶችና ቅዱሳን እናቶችን ጣውታትና ጣውት አምላኪ ናቸው በማለት ግለሰቡ የፈጸመውን የወንጀል አድራጎት በመጥቀስም ክስ መስርቶበታል። መምሪያው በአጠቃላይ ሰባት ነጥቦችን ያካተቱ የወንጀል ዝርዝሮችን በመግለጽም ጉዳዩ ለሚመለከተው አካል ቀርቦ ግለሰቡ በህግ ተጠያቂ እንዲደረግ ባቀረበው አቤቱታ ገልጿል። ወደ ሌላኛው መረጃችን ስናልፍ ብፁዕ ጠቅላይ ስራ አስኪያጅ አቡነ ሳዊሮስ በመንበረ ፓትርያርክ ጠቅላይ ቤተ ክህነት የተለያዩ ስራ ኃላፊዎችን መደቡ። ብፁዕ አቡነ ሳዊሮስ የጠቅላይ ቤተ ክህነት ዋና ስራ አስኪያጅ የደቡብ ምዕራብ ሸዋና የሸገር ከተማ አህጉረ ስብከት ሊቀ ጳጳስ ዛሬ ሰኔ 9 ቀን 2017 ዓ.ም የመምሪያ ኃላፊዎች ዝውውርና የአዲስ አበባ ሀገረ ስብከት የስራ ኃላፊዎች ሽመትን ሰጥቷል። በዚህም መሰረት አንደኛ፣ መልአከ ሰላም ዳዊት ያሬድ ከጠቅላይ ቤተ ክህነት ቅርስ ጥበቃ ቤተ መጻሕፍት ወመ ዘክር መምሪያ ወደ ጠቅላይ ቤተ ክህነት ስብከተ ወንጌልና ሐዋርያዊ ተልእኮ መምሪያ። ሁለተኛ ዶክተር አካል ወልድ ተሰማ ከጠቅላይ ቤተ ክህነት አስተዳደር መምሪያ ወደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ቴሌቪዥን ስርጭት ድርጅት ወይም ኢኦቲሲ ዋና ስራ አስኪያጅ። ሶስተኛ ሊቀ መዘምራን ሀረገወይን ጫኔ ከሰበካ ጉባኤ ማደራጃ መምሪያ ወደ ጠቅላይ ቤተ ክህነት አስተዳደር መምሪያ። አራተኛ ዶክተር አባ ቃለ ጻደቅ ሙልጌታ ከጠቅላይ ቤተ ክህነት ስብከተ ወንጌልና ሐዋርያዊ ተልዕኮ መምሪያ ወደ ጠቅላይ ቤተ ክህነት የሰበካ ጉባኤ ማደራጃ መምሪያ፣ አምስተኛ መምህር ምትኩ ከንቲባ ከጠቅላይ ቤተ ክህነት ስብከተ ወንጌል መምሪያ ተዘዋዋሪ ሰባኪነት ወደ ጠቅላይ ቤተ ክህነት የቅርሳ ቅርስ ጥበቃ ቤተ መጻሕፍት ወመዘክር መምሪያ፣ ስድስተኛ ዶክተር መዝገቡ ካሳ ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ቴሌቪዥን ስርጭት ድርጅት ወደ ቅድስት ሥላሴ ዩኒቨርሲቲ ተዛውረው እንዲሰሩ ተመድቧል። በመጨረሻም ሊቀ መዘምራን አረጋዊ ጫኔ የአዲስ አበባ ሀገረ ስብከት ስራ አስኪያጅነትን አልፈልግም ብለዋል። መረጃዎቹ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሕዝብ ግንኙነት መምሪያ ናቸው። በቀጣይም ሌሎች መረጃዎች እንዲደርሱ ቻናሉን ሰብስክራይብ ላይክና ሼር ያድርጉ። እንዲሁም ጠቃሚ ሀሳብና አስተያየቶችን በኮሜንት ላይ ጻፉልን።